ጌታችን ከተወለደበት ቤተልሔም፣ ቀራኒዮ፣ ጎሎጎታ፣ ናዝሬትን ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠንበቃሉ። በተጨማሪም ገዳመ ቆሮንጦስን፣ ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊ እና ታሪካዊ ቦታዎችን በምቾት ሊያስጎበኘ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለሞቴል ፊት ለፊት ወላንሳና ዘለቀ ህንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939666611 ወይም በ0931717171 ይደውሉ። ጵራቅሊጦስ የጉዞ ወኪል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃ መኮንንት ነኝ። ሊባኖስ በኢራን ቁጥጥር ስር ትገኛለች ስትል እስራኤል ገለጸች። ሄዝቦላ ትጥቁን እስካልፈታ ድረስም ሊባኖስ በኢራን ቁጥጥር ስር ሆና ትዘልቃለች ብላለች። ውጥረት ውስጥ በሚገኙት አሜሪካና ቬኔዙዌላ መካከል ውስጥ ቻይናና ሩሲያ ገብተውበታል ተባለም። ደቡብ አሜሪካ ቬኔዙዌላና ዋሽንግተን ወደ አደገኛ ምዕራፍ መግባታቸውን መሰረት አድርጎ ውጥረት ውስጥ ይገኛል የተባለ ሲሆን ፕሬዚዳንት ፑቲንና ፕሬዚዳንት ሺ ራሳቸውን የውጥረቱ አካል አድርገው ገብተውበታልም ተብሏል። ቻይና ለፍልስጤማውያኑ ጉዳይ ፖለቲካዊ ድጋፍ እንደምትሰጥ ፕሬዚዳንቱ በይፋ አረጋገጡ። ፕሬዚዳንት ሺጂንፒንግ ዓለም አቀፉ የፍልስጤማውያን የአንድነት ቀንን አስመልክተው በአስተላለፉት መልእክት ቻይና ከፍልስጤም ጎን እንደሆነች ይፋ አድርገዋል። ታይዋን ተጨማሪ አርባ ቢሊዮን ዶላር ወጪ በማድረግ መከላከያዋን ለማጠናከር አቀደች። ታይዋን ይህንን ያህል ተጨማሪ ገንዘብ ወጪ የምታደርገው ከቻይና የሚመጣባትን ስጋት ለመቀልበስ እንደሆነም ተሰምቷል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩም። ሊባኖስ በኢራን ቁጥጥር ስር ትገኛለች ስትል እስራኤል አስታወቀች። ውጭ ጉዳይ ሚኒስትሩ በፓራጓይ ለኮንግረሱ አባላት ሄዝቦላ ትጥቁን ለመፍታት ፈቃደኛ አለመሆኑን መግለጻቸውን ቲቪ ሰቨን የተሰኘው የእስራኤል መገናኛ ብዙሃን ዘግቧል። ሊባኖስም በኢራን ቁጥጥር ስር ሆና ዘልቃለችም ብለዋል። የሄዝቦላ ኮማንደር የሆነውና በእጁ ላይ የአሜሪካውያንና የእስራኤላውያን ደም አለበት ያሉት ታባተባይ እንዲገደል መደረጉንም ውጭ ጉዳይ ሚኒስትሩ ጌዲዮንስ አር ገል ገልጸዋል። የእስራኤል ጦር በሄዝቦላ ላይ የሚያደርገው ዘመቻም የሊባኖስን ሉዓላይነት መጣስ ማለት እንዳልሆነ ይታወቅም ብለዋል። ይልቁንስ የሊባኖስን ሉዓላይነት እየጣሰ ያለው በሊባኖስ ውስጥ ታጥቆ የሚገኘው ቡድን ነው በማለት ገልጸዋል። ሄዝቦላ ትጥቁን ሳይፈታ የሚዘልቅ ከሆነም ሊባኖስ በኢራን ስር ሆና ትቀጥላለች ብለዋል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሰአር ሊባኖስ በኢራን ቁጥጥር ስር እንደምትገኝ አንስተዋል። ሄዝቦላህ በሊባኖስ የሚገኝ የኢራን የውክልና ተዋጊ እንደሆነ ይነገራል። ኢራንም በትጥቅና በሎጂስቲክስ ቡድኑን ትደግፈዋለች። ቡድኑ ከሰሞኑ ከፍተኛ ኮማንደሩን ታባታባይን በሞት እንዳጣም ይታወቃል የቡድኑ ደጋፊዎች የትኛውም ዋጋ ተከፍሎ አሸናፊነታችን የማይቀር ነው ብለዋል በተያያዘ መረጃ እስራኤል ሐማስ ትጥቁን ሙሉ በሙሉ እስካልፈታ ድረስ ሰላም መረጋጋትም ሆነ ተስፋ በጋዛ እንደማይኖር መታወቅ አለበት ብላለች ቻይና ለፍልስጤማውያኑ ጉዳይ ፖለቲካዊ ድጋፍ እንደምትሰጥ ፕሬዝዳንቱ በይፋ አረጋገጡ። ፕሬዚዳንት ሺ ዓለም አቀፉ የፍልስጤማውያን የአንድነት ቀንን አስመልክተው ባስተላለፉት መልእክት ቻይና ከፍልስጤም ጎን እንደሆነች አስታውቋል። በየአመቱ ኖቬምበር 29 ዓለም አቀፍ የፍልስጤማውያን የአንድነት ቀን በሚል ይታሰባል። ይህንን አስመልክቶ የእንኳን ደስ ያላችሁ መልእክት ለፍልስጤማውያኑ የላኩት ፕሬዚዳንት ሺ ቻይና ከፍልስጤማውያኑ ጎን እንደምትቆም በተለይም ራሷን የቻለች ሀገር ሆና እንድትቆ

ተናግረዋል። ቻይና ከፍልስጤማውያኑ ጎን በመቆም በዓለም መድረክ ላይም የሰላምና የፍትህ ደጋፊ ሆና መታየትን ምርጫዋ አድርጋለችም እየተባለ ነው። ዓለም አቀፉ የአንድነት ቀን በፍልስጤማውያኑ ላይ ደርሷል ብለው ለሚያምኑት በደል እውቅና መስጠት ሲሆን፣ ቻይናም ይህንን አጋጣሚ ተጠቅማ ለፍትህና ለእኩልነት ያለኝን ቦታ እዩልኝ ማለቷን ከቻይና ዴሊ እና ከዥኗ ዘገባዎች ላይ ተመልክተናል። የትላንቱ የፕሬዝዳንቱ መልእክት ቻይና በፍልስጤምና እስራኤል ጉዳይ የያዘችውን አቋም በግልጽ ያመላከተ እንደሆነ ታውቋል። ቻይና ራሷን የፍልስጤማውያን ጉዳይ ደጋፊ አድርጋ ትቆጥራለች። በዚህም በመካከለኛው ምስራቅ የሰላም ጥረት ላይ ጉልህ የሚባል ሚናን መጫወት እንደምትፈልግ ይታመናል። ቻይና ዓለም አቀፉ ማህበረሰብ የጋዛው ሁኔታ ወደ ሌላ የቀውስ ምዕራፍ እንዳይሸጋገር የበኩሉን እንዲወጣ ጥሪ ማቅርባለች። ፕሬዚዳንት ሺጂንፒንግ በጋዛ ከጦርነቱ በኋላ የሚመሰረተው አስተዳደር ፍልስጤማውያን ፍልስጤምን ማስተዳደር አለባቸው የሚለውን መርህ የተከተለ መሆን እንደሚገባው አሳስበዋል። አክለውም የፍልስጤማውያንን መብትና ፍቃድ ባከበረ መንገድ መሆን ይገባዋልም ብለዋል። የሁለቱን ወገኖች ዘላቂ ሰላም ለማምጣትም የሁለት መንግስታት መፍትሄ አማራጭ እንደሆነ ፕሬዚዳንት ሺ አስምረውበታል። የቻይናው ፕሬዚዳንት ሺጂንፒንግ አለም አቀፉ ማህበረሰብ የፍልስጤማውያንን ህጋዊ መብት እንዲደግፍ ጥሪ ማቅረባቸውን የሀገሪቱ መገናኛ ብዙሀን ናቸው የዘገቡት ፕሬዝዳንቱ የፍልስጤማውያኑ ጉዳይ የመካከለኛው ምስራቅ የግጭት ማዕከል ነው ብለዋል። ይሄው ጉዳይም አለም አቀፍ ፍትሐዊነትንና ቀጠናዊ መረጋጋትን ጎድቶት ቀጥሏል ብለዋል። እንደ መንግስታቱ ድርጅት የጸጥታው ምክር ቤት ቋሚ አባልነታችን የፍልስጤማውያኑን ጉዳይ እንደግፋለን ብለዋል ፕሬዚዳንቱ። አክለውም በጋዛ ያለው ቀውስ ወደ ተባባሰ ሁኔታ እንዳያመራ ማድረግ እንደሚያስፈልግ ገልጸዋል። አለም አቀፉ ማህበረሰብም የፍልስጤማውያኑ ነሻ ምክንያት የሆነውን ጉዳይ በመረዳት እርምጃ እንዲወስድም ጠይቀዋል። ፕሬዚዳንት ሺ ቻይና የፍልስጤማውያኑ መብትን እንዲከበር ድጋፍ እንደምታደርግና በመካከለኛው ምስራቅ የሰላም ሁኔታ ላይ ትልቅ ዲፕሎማሲያዊ ሚናን ለመጫወት ዝግጁ መሆኗን ያመላክተ እንደሆነም ተንታኞች ገልጸዋል። በአጠቃላይ ቻይና ምስራቅ ኢየሩሳሌምን ዋና ከተማ ያደረገች የፍልስጤማውያን ሀገር እንድትኖር ትደግፋለች። እስራኤል ምንም እንኳን የሁለት መንግስታትን መፍትሄ የምትቃወም ባይሆንም ነገር ግን እስራኤላውያን መጥፋት አለባቸው ብለው ከሚያስቡ ፍልስጤማውያን ጋር እንዴት ሀገር መስርቶ በጉርብትና መኖር ይቻላል የሚል ጥያቄ ስላለባት፣ ይህ እንዲሆን በጭራሽ አትፈቅድም። ታይዋን ተጨማሪ አርባ ቢሊዮን ዶላር ወጪ በማድረግ መከላከያዋን ለማጠናከር አቅዳለች። ታይዋን ይህንን ያህል ተጨማሪ ገንዘብ ወጪ የምታደርገው ከቻይና የሚመጣባትን ስጋት ለመቀልበስ እንደሆነ ተሰምቷል። ከቻይና በኩል የሚስተዋለው ስጋት እየጨመረ በመምጣቱ ታይዋን ራሷን ለመከላከል መከላከያዋን ለማጠናከር ወስናለች። የታይዋኑ ፕሬዝዳንት በብሔራዊ ደህንነት ዙሪያ ምንም ለድርድር የምናቀርበው ጉዳይ አይኖረንም ብለዋል አክለውም ሉዓላዊነት ነጻነትና ዲሞክራሲ የህዝባችን መሰረቶች ናቸው ብለዋል የሀገሪቱ መከላከያ ሚኒስቴር በጀቱ ከ2026 እስከ 2030 ሚሳኤሎችን ድሮኖችንና የአየር መከላከያ ስርዓቶችን ለመግዛት እንደሚውልም ተናግሯል። በሌላ መረጃ ቻይና በታይዋን ጉዳይ ጣልቃ የሚገቡ የውጭ ኃይሎችን አስጠንቅቃለች። ቻይና ይህንን ማስጠንቀቂያ የሰጠችው ጃፓን በራስ ገዟ ታይዋን አቅራቢያ ሚሳኤል የማስጠጋት እቅድ እንዳላት ካሳወቀች በኋላ መሆኑን ቲአርቲ ወርልድ አስነብቧል። ሉዓላዊነቴን ለማስጠበቅ ከበቂ በላይ ጥንካሬ አለኝም ብላለች። ራስ ገዟ ታይዋን ቤጂንግ የሉ አላዊነት ጉዳይ በሚል ያቀረበችውን ክስ ውድቅ አድርጋም የታይዋን ዜጎች የወደፊት የሚወሰነው በራሷ በታይዋን ነው ስትል ምላሿን ሰጥታለች። የጃፓን ሚሳኤል ይቀመጥበታል የተባለው ስፍራ ቻይናን ከታይዋን በሚያገናኘው ስፍራ መሆኑ የቀጠናውን ሁኔታ ወደ ውጥረት ያስገባዋልም ተብሏል። ደቡብ አሜሪካ ቬኔዙዌላና ዋሽንግተን ወደ አደገኛ ምዕራፍ መግባታቸውን መሰረት አድርጎ ውጥረት ውስጥ ይገኛል ተባለም። አሜሪካ የቬኔዙዌላውን ፕሬዚዳንት ኒኮላስ ማድሮ አስተዳደር በአደንዛዥ ዝውውር እጅ አለበት በሚል እየከሰሰች ነው። ፕሬዚዳንቱንም ከስልጣን እንዲነሱ ለማድረግ እየሰራች ነው ተብሏል። ነገሮች በእንዲህ አይነት መልክ ባሉበት በዚህ ሰዓት ፕሬዚዳንት ፑቲንና የቻይናው ፕሬዚዳንት ሺጂንፒንግ ለማድሮ መንግስት ያላቸውን ድጋፍ ገልጸዋል። ፕሬዚዳንት ሺ ቻይና ጥሩ አጋር እንደሆነች አንስተው ቤጂንግ ካራካስ ሉዓላዊነቷን ለማስከበር የምታደርገውን ጥረት እንደምታግዝ መግለጻቸውን ሳውዝ ቻይና ሞኒተሪንግ ፖስት አስነብቧል። ቻይና በግልጽ በቬኔዙዌላ ላይ የሚደረግን ውጫዊ ጣልቃ ገብነትን እንደምትቃወምና ሀገሪቱም ሉዓላዊነቷን እንድትከላከል ድጋፍ እንደምትሰጥም አሳውቃለች። ቻይና የማድሮ መንግስት በልዩነት ከአሜሪካ መንግስት እየደረሰበት ያለውን ተጽዕኖም በመግለጽ ነው ይህንን አጋርነቷን ያሳየችው። ያን በተመሳሳይ ሀገሪቱን የገጠማትን የሉዓላዊነት ስጋት ለመቀልበስ በሚደረገው እንቅስቃሴ ውስጥም ድጋፍ እንደሚኖራት አሳውቃለች። በቅርቡም ሩሲያ ከሀገሪቱ ጋር በብዙ መስኮች በትብብር ለመስራት የሚያስችላትን ስምምነት መፈረሟ ይታወሳል። ነገር ግን ሞስኮ ለማድሮ መንግስት የምታደርገው ድጋፍ ውስን እንደሚሆን ተንታኞች ገልጸዋል። ምናልባትም ድጋፉ በዲፕሎማሲና በመሰል ጉዳዮች እንጂ በቀጥታ የጦር ድጋፍ እንደማታደርግ ያምናሉ። የቻይናው ፕሬዚዳንት የአሜሪካን ተግባርና ወታደራዊ ውጥረቱን ተቃውመውታል። ጣሊያን ሴቶችን የመግደል የተለየ ወንጀል የሚያደርግ ህግ ማጽደቋት ሰምቷል። የጣሊያን መንግስት በቅርቡ ባሳለፈው ውሳኔ ሴቶችን መግደል ወንጀል በህግ የተለየና ከባድ ቅጣት የሚያስከትል ድርጊት እንዲሆን አጽድቃለች። ይህ እርምጃ በሀገሪቱ እየጨመረ የመጣውን በጾታ ላይ የተመሰረተ ጥቃት ለመከላከልና ለተጎጂዎች ጥበቃ ለመስጠት እንደሆነ ተነግሮለታል። ፌሚሳይድ ማለት ሴትን በጾታዋ ምክንያት ብቻ ኢላማ አድርጎ መግደል ማለት ነው። ይህ ወንጀል ደግሞ የሚፈጸመው በ ቅርብ የቤተሰብ አባል እንደሆነም መረጃዎች ያመላክታሉ። በጣሊያን የተላለፈው አዲስ ውሳኔ ሴቶችን የሚገሉ ወንጀለኞችን በተጨማሪና በከፋ ቅጣት ተጠያቂ ያደርጋቸዋል ተብሏል። ህጉ ፌሚሳይድን እንደሌላ ወንጀል ሳይሆን በፆታ ላይ ተመሰረተ ጥላቻ እንደሆነም በግልጽ እንዲታወቅ ህጋዊ እውቅናም ይሰጣል። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል ጌታችን ከተወለደበት ቤተልሔም ቀራኒዮ ጎሎጎታ ናዝሬትን ጌቴሴማኒንና ቃና ዘገሊላን ይጎበኛሉ በዮርዳኖስ ወንዝም ይጠንበቃሉ